አሁን ሌላ ችግር ውስጥ ከአንተ ገብቼበት አልፈልግም። እኔ አንተ ይኸውልህ ልቀቀኝ። ስማ፣ እማዮን ችግር ውስጥ አትግባ፣ ነግሬሃለሁ። ምን ፈልገህ ነው የመጣኸው? ማነኝ አንተ? ምን ይሰራ ይላል? ስለማንነቴ እህ ነገርኩህ አይደል? ይኸውልህ፣ ይኸውልህ፣ አትሂድ። ሄድክ ማለት እማዮን ችግር ውስጥ ነው የምትገባው። ሰላም እንደናችሁልኝ ውድ የቻናል ቤተሰቦች፣ ለዚህ ቻናል አዲስ ሆናችሁ እንዳልከባላለሁኝ ሰብስክራይብ፣ እንዲሁም የደወል ምልክታው መጫናችሁን እንዳትረሱ። ዛሬ እንግዲህ በአዲስ ቪዲዮ በአዲስ ጉዳይ ተመልሼ ወደ እናንተ መጥቻለሁኝ። ዛሬ አንድ የቻናል ቤተሰብ የሆነች እህታችን የምትኖረው አረብ ሀገር ነው። አረብ ሀገርም ከቆየች ዘጠኝ ዓመት ሆናታል። ኢትዮጵያ ውስጥ በምትኖር ሰዓት ስትኖረ የነበረው ጅማ ውስጥ ነበረ። ቤተሰቦቿም ያውሉት እዛው ጅማ ውስጥ ነበረ። እና ፌስቡክ ላይ አንድ ጓደኛ ትተዋወቃለች። እንዳጋጣሚ አጋጣሚ ሆኖ ያ ጓደኛዋ የዛው የጅማ የራሷ የሀገሯ ልጅ ነበረ። ከእሱ ጋርም እንዲ ግን በትውውቅ ብቻ ምንም አይነት ሪሌሽን ውስጥ ሳይገቡ አንድ አመት ከሁለት ወር ይሆናቸዋል። በመጨረሻም እሷ ከሱ ፍቅር ይዛትና የፍቅር ጥያቄ ታቀርብለታለች። እሱም ጥያቄውን ይቀበላታል። ነገር ግን አብረው በትዳር አንድ ላይ መሆን የሚችሉት በሲቪል ኢንጂኒሪንግ ማስተርሱን እየተማረ ስለሆነ ልክ እሱን እንደጨረሰ ወደ ትዳር እንደሚገቡ ቃል ይገባላታል። እሷም ይህንን ከሰማች በኋላ የዩኒቨርሲቲ ትምህርቱን እየተማረ ሳለ ገንዘብ ትልክለት ነበረ። በየወሩ አስር አስር ሺህ ብር የሚሆን ገንዘብ ነበር ስትልክለት የነበረው። ከዛ በኋላ እንግዲህ የዩኒቨርሲቲ ትምህርቱን እንደጨረሰ ይነግራታል። እና ቤት ውስጥ ትንሽ ፕሮግራም እንዳዘጋጀ እና ለዛ ፕሮግራም ገንዘብ እንደሚያስፈልገው ለእሷ ያማክራት ነበረ። እሷም እንግዲህ ያንን ከሰማች በኋላ ለዛ ፕሮግራም ይጠቅምሃል ብላ ያሰበችውን ሁለት መቶ ሺህ ብር ትልክለታለች። ቤተሰቦች እንግዲህ እዚህ ጋ ነበረ ጨዋታው የጀመረው። እሷ ለእሱ ለምረቃው ብላ ሁለት መቶ ሺህ ብር ስትልክለት እሱም እሷ ገንዘብ እንዳላት ይረዳል። ስለዚህ ጠርቀማ ያለ ነገር ነው ከእሷ ማግኘት ያለብኝ ብሎ በማሰብ አሁን የዩኒቨርሲቲ ትምህርቴን ጨርሻለሁኝ፣ ለቤተሰቦችም ስለአንቺ ነግሬያቸዋለሁኝ። ስለዚህ ልክ ወደዚህ እንደመጣሽ ወደ ትዳር መግባት ስላለ አለብን ለትዳራችን የሚያስፈልጉትን ዋና ዋና የሚባሉትን ነገሮች ማድረግ አለብን ይላታል። እሷም እንግዲህ በእሱ ሀሳብ ትስማማና ወደ ትዳር ውስጥ ለመግባት የመጀመሪያ የሚያስፈልገው ቤት ስለነበረ አሪፍ የሚባል ቤት ካለ ፈልገ ዋጋ አጣርተ ንገረኝ ትለዋለች። እሱም እንግዲህ ከትንሽ ጊዜ በኋላ የቤት ዋጋ አጣርቶ ይነግራታል። አሪፍ የሚባሉ ቤቶች ከ3.2 ሚሊዮን እስከ 5.8 ሚሊዮን ብር እንዳለነበረ የነገራል። እሷም እንግዲህ ያንን ከሰማች በኋላ እጇ ላይ ያለው ብር ስለማይሞላ ትንሽ ጊዜ እንዲታገስ ትነግረዋለች። እሱም ይህንን ሲሰማ እጇ ላይ ምን ያህል ብር እንዳለ ይጠይቃል ይቃታል። እሷም ሁለት ሚሊዮን ብር ብቻ እንዳለ ነበረ ስት ስትነግረው የነበረው ያንን ከሰማ በኋላ ችግር የለውም እጅሽ ላይ ያለውን ላኪልኝና እኔ ከቤተሰቦች እበደራለሁኝ ወደፊት አብረን ስንሆን አብረን ሰርተን ቀሪውን ገንዘብ እንመልስላቸዋለን በማለት ያሳምናታል። እሷም እንግዲህ የእሱን ቃል ከሰማች በኋላ ያንን ሁለት ሚሊዮን ብር ትልክለታለች። ቤተሰቦች እዚህ ጋር ማስተዋል ያለባችሁ ነገር ልጅቷ ልጁን ስለወደደችውና ስላመነችው ነበር ዘጠኝ ዓመት ሰው ሀገር ሰርታ ያጠራቀመችውን የላከችለት። እሱም እንግዲህ ያንን ገንዘብ ከተቀበለ በኋላ ከእሷ ጋር ሲገናኙበት ማለትም ሲያወሩበት የነበረውን የቴሌግራም አድራሻ የኢሞ የዋትሳፕ እንዲሁም የቫይበር አካውንቶችን እንዳለ ዲአክቲቬት ያደርጋቸዋል። ከእሷ ጋርም ሲያወራበት የነበረውን ሲም ካርድ ያጠፋዋል። ይህ ነገር ለሶስት ሳምንት ያህል ሲደጋገምባት ገንዘቡን እንደተበላች በማመን ራሷን ለማጥፋት ራሷ ላይ ጉዳት ለማድረስ ሙከራ ታደርጋለች። ይህንን እንግዲህ ያየች የራሷ ጓደኛዋ ጉዳዩን ለእኔ አሳወቀችኝ። እኔም እንግዲህ ያንን ጉዳይ ከሰማው በኋላ ስለ ልጁ ሳጣራ ነበረ። የመጀመሪያው ማድረግ ያለብን ሲጠቀምበት የነበረው ሲም ካርድ በማን ስም እንደወጣ ነበረ ቼክ ስናደርገ የነበረው ሲም ካርዱ የወጣው ሰለሞ ሰለሞን በሚል ስም ነበረ። ስለዚህ ጓደኛዋን የልጁ ስም ሰለሞን መሆኑን አረጋግጪልን ብለን ጠይቀናት ነበረ። እሷም እንግዲህ ራሱ ሰለሞን እንደሆነ ነግራን ነበረ። ስለዚህ ሰለሞን ስለሚባለው ሰውዬ ስናጣራ የሚኖረው ጅማ ላይ ሳይሆን ቡታጅራ ላይ ነበረ ሲኖረ ነበረው። ጅማም የመጣው የመጀመሪያ ዲግሪውን በጤና ሳይንስ ለመማር ነበረ የመጣው። እሱ ግን ለሷ ሲል የነበረው ማስተርሱን በሲቪል ኢንጂኒሪንግ እንደሚማር ነበረ የነገረው። ማስተርሱን ከጅማ ዩኒቨርሲቲ ጨርሶ እንደወጣና እንደተመረቀ ነበረ ለእሷ ሲነግረ ነበረው። ነገር ግን እኛ ስናጣራ የመጀመሪያ ዲግሪውን ለመማር ወደ ጅማ ዩኒቨርስቲ ቢሄድም ትምህርቱን ሳ ሳይጨርስ ተጭሮ ነበረ ወደ ቡታጅራ የተመለሰው። እኛም እንግዲህ ይህን ሁሉ ስለሱ ካጣራን በኋላ እጁ ላይ ያለው ገንዘብ ሳያልቅ ወደ ቡታጅራ መሄድ ስላለብን ቡታጅራ ሄደን ነበረ። ቡታጅራም ከሄድን በኋላ ስለ ልጁ ማጣራት ጀመረን። እንደ አጋጣሚ ሆኖ ልጁ በያዘው ገንዘብ መኪና መግዛት እንደሚፈልግና ለብዙ ደላሎች መኪና አሳዩኝ ብሎ እንደነገራቸው ሰማን። ያንንም ከሰማን በኋላ እኛ ጋር መኪና እንዳለ አድርገን የእሱ ሰፈር ሄደን ጠዋት ላይ እሱ ከቤት እስኪወጣ ድረስ መጠበቅ ጀመረን። በመጨረሻም እንግዲህ እዚጋ እንደምታዩት ከቤት ሊወጣ ችሏል። ከቤት ከወጣን በኋላ እኛም አና ይናገረናል እስከ መጨረሻው ድረስ እንግዲህ አብራችሁን ቆዩ። ፒስ ሰላም ነው ሌና ሁሉ ሰላም፣ እግዚአብሔር ይመስገን ነው። አዎ የሆነ ለነገር ፈልጌ ነገሮች ደግሞ ናሲ ይባላል። ኦኬ እግዚአብሔር ይመስገን። መኪና መግዛት እንደምትፈልግ ምናምን ሰምቻለሁኝ እና ለደላሎች ምናምን ነግረሃል። እና ደግሞ ምንድነው ሻሸመኔን ታውቃታለህ? እኔ ከሻሸመኔ ነው የመጣሁት። እና እንደ አጋጣሚ ቤተሰቦች አሉኝ እዚህ፣ እነሱ ጋር ነበር የመጣሁት። እና ያው በአጋጣሚ ነው ነገሮች እንትን ያለው እና ምንድነው አጎቴ መኪና አለው እና ከባንክ ገንዘብ ተበድሮ የግድ መክፈል ስላለበት ያ ጊዜ ያ ቀን እየደረሰ ስሉ መክፈል ስላለበት መኪናው መሸጥ አለበት እና እሱ ደግሞ ለደላሎች መንገር አልፈለግም። ታውቃለህ፣ ይሄ ለደላላ ነገረ ማለት ሰዋፍ ይገባል። ሰዋፍ ሲገባ ደግሞ ምንድን ነው ከስሮ ነው። እንደዚህ ሆነ እንደዚህ ሆነ ነው ተብሎ ስሙ ምናምን ሊጠፋበት ይችላል። እንደዚህ አይነት ነገር አለና እሱ ያንን ነገር ስለማይፈልግ ለደላላ አልነገረም። እና በመሀል ገዢ ምናምን ካገኘ ንገረኝ ብሎ ነበር ለእኔ ይችላልና እኔም ፈልጌ ነበር። አዎ እርግጥ ለብዙ ደላሎች ነገር ያለው እነሱ ብዙ ያው የሚያሳዩ ነገር በቃ ይሄን አይል የሚያረካኝ አይነት ነገር አይደለም የሚያሳዩኝ ያሉት ማለት ነው። ብዙ በጣም የተጎዱ መኪኖችን እንደሚያስቸግሩ የሚያስቸግሩ ነገሮችን ምናምን እና ደግሞ በጣም እንትኑ ዝቅ ማለት መኪናው ይሄን አይል አሪፍ ሆኖ ሳይሆን ብቻ በቃ ዋጋቸው በጣም ከፍ ያለ ነው እዛ። እኔ ደግሞ ምን አይነት መኪና ነው የምትፈልገው? እኔ አባዱላ ነው ፈለ። አየህ አይደለ፣ በቃ አሁን ከዚህ በኋላ ሌሎች ደላሎችን ማናገርን ተው። ለምን መሰለህ? ደላላ የራሱን ጥቅም ነው እዚህ ጋር የሚያስጠብቀው። ገባ? ያ አንተ የፈለገ ለምን አንተ ወንድሙን አትሆነው? ገብቷል? ለምን ወንድሙን አትሆነው? እሱ እዚህ ጋር ስራውን ነው ከዛ ላይ የሚያገኘውን ነገር ነው የሚያስበው እንጂ አንተን ለመጥቀም አይደለም። አንተን የሚጠቅም መስሎ አንተ ጋር እኮ ሊቀርብ ይችላል አይደል? ግን እሱ እዛ ጋር የራሱን ጥቅም ነው የሚያስበልጠው። ና ይሄ ደላላ ምናምን ማለትን ተው። ችግር የለውም። እና እናንተ ጋር አሪፍ ነገር አለ። እኔ እኮ አልኩ፣ ምንድነው? እዚህ ጋር ቸግሮት አሁን እየሸጠ ያለው ኦኬ። ስለዚህ በስንት መሰለህ ብቻ ዋጋውን ከእሱ በተሰማ ይሻላል። ችግር የለውም ካለ አሪፍ ነው። ይሄ ነው አሪፍ መኪና ነው፣ አሪፍ ይዞታ ላይ ያለ ነገር ነውና ደላላ በመሀላችሁ ያስገብታችሁ እንትን ከምትሉ፣ አንድ ሀፍታ ሻሻ መኔ ትሄዳለህ ወይ ደግሞ እሱ ራሱ አጎቴ መኪናውን እዚህ ይነግረዋለሁ፣ ከዛ ፎቶ እንዲልክልኝ ያደርግና ፎቶ አንተ ታያዋለህ። ከዛ በኋላ ወይ እሱ እዚህ መኪናውን ይዞ ይመጣል ወይ ደግሞ አንተ ሻሻ መኔ ሄደህ ከሻሻ መኔ ዋጋ ስተስማሙ፣ የነገ ወደዚህ መጣት ትችላለህ። የሚገርም ይህንን አጋጣሚ መጠቀም አለብህ። እጅ ላይ ገንዘብ ቢኖ፣ ደላላ ያልገባበት ነገር ነገር በአጋጣሚ የሚገኝ ነገር ነው መግዛት ይህን ነገር እኔ ከሰማሁ በኋላ ነው እንጂ ወደ አንተ ጋር ልመጣ የቻልኩት። ደላላ ምናምን በመሀላችሁ ማስገባታችሁ መጥፎ ነው እና አታስገባ። ከዚህ በኋላ ሌሎች ደላላዎችን የምታናግረውን ነገር ማቆም አለብን። ችግር የለውም፣ እንደዚህ አሪፍ ነው። ደላላ የማይገባበትን ነገር ጥሩ ስለሆነ ምንም እንደዛ እፈልጋለሁ። ስለዚህ ስልክ ያዝና፣ ዜሮ ስጠኝ አስራ ስጠኝ አስራ ስጠኝ ሰባ አንድ ሰባ አንድ። በቃ ይዤዋለሁ። ነገረኛ እንግዲህ አመሰግናለሁኝ። ችግር የለም። ልጆችን እየጠበኳችሁ ስለሆነ ነው። እዚህ ጋር እንዲህ ቁርስ ምናምን አብረን ብንበላ አሪፍ ነበረ፣ ግን ልጆች አሉ። ወይ ደግሞ አብረን እየበላን እናውራለን። ከሰዓት ልደውልልህ። በቃ ይመቻል። ሄሎ፣ ኑ እየጠበኳችሁ እኮ ነው። እሺ፣ ልውጣ? ወደ ላይ ልውጣ? ወደ አስፓልት? እሺ፣ እሺ። ቤተሰብ እንግዲህ ተመልሰናል። ከልጁ ጋር እንግዲህ እዚህ ጋር እንደዚህ ካወራም በኋላ ቀጠሮ ይዘናል። ቀጠሮ መያዝ ነው ከሰዓት ነበረ ከሰዓት እንግዲህ አግኝቸዋለሁኝ አግኝቸው ነገሮችን ለማወጣጣት ሞክር ያለሁኝ እስከ መጨረሻው። ደስ እንግዲህ አብራችሁን ቆዩ ፒስ። ጠዋት እኮ ሸኝ ነበረና ጋራጅ ነበረ መኪናው ለዛ ነው እንግዲህ ይቀና ነበረ ችግር ይሉ ማማ ነው። እግዚአብሔር መስገድ እንትን ካልኩ በኋላ ደውዬለት ነበረ ላጎቴም። ከዛ በኋላ ያለውን ነገር ሳጫወተው እሱ ራሱ በጣም ደስ አለው። ለምን እንደሆነ ታውቃለህ? እንዳልኩህ እሱ ሰው አፍ ውስጥ መግባት አይፈልግም። በዚህ ጊዜ ደግሞ የሆነ መኪና ቸግሮ የምትሸጥ ከሆነ ከስሩም ይሸጠው ምናም እየተባለ ስም በሰፈሩ መነጋገሪያ ነው የሚሆነው እሱ ያንን ነገር ስለማይፈልገው ነው በውስጥ በኩል መጨረስ የፈለገው ለዛ ነው። እና አሁን ወደ ጉዳያችን ስንገባ ምን አይነት መኪና ነው የምትፈልገው አንተ? ያው ቅድም እንደነገርኩ ነው፣ አባዱላ ነው የሚፈልገው። ያው ከዚህ ፊት ቅድም እንደነገርኩ ብዙ ደላሎች ጋር ተነጋግሬ ነበር። ያው ያሳዩ ነገርና የኔ ኢኮኖሚ በጣም የተለያዩ ናቸው። እና እኔ አሁን የምፈልገው አሪፍ ይሁንና መኪናው፣ አሪፍ መኪና ይሁንና ቢያንስ እስከ አሁን እጄ ላይ ያለው ስንት ነው ያለው? ቢያንስ እጀላ እስከ ሁለት ሚሊዮን ምናምን አለ። ሁለት ሚሊዮን ብር አለ። እስከ ሁለት ሚሊዮን ከባድ ነዋ። ታዲያ አሁን አባዱላ ፈልገ ሁለት ሚሊዮን ብር አይደለም። ይሄ ትንሽ የሰራ አሮጌ ምናምን ነገር እኮ እስከ ሶስት ምናምን እኮ ነው አባዱላ በጣም ውድ እኮ ነው። ደላሎች ምን ነበር ሲሉ የነበረው? አዎ ደላሎችም እንደዛ ነው ያሉኝ። ግን እኔ ደግሞ የምፈልገው እስከ አሁን እጀላለሁ እስከ ሁለት ሚሊዮን ነው። ቢያንስ እስከዛ ድረስ ያለ መኪና ቢሆን አሪፍ ነው። ከዛ በላይ ስለሌለኝ ነው። እና አንተ ጋር ያለው አጎቴ አልተኝ እንዴት ነው አጎቴ አሳይ? በጣም አሪፍ ነው በጣም ማለት ነው። እኔ ይሄን አጋጣሚ እንደው ፈጣሪ ለአንተ ብሎ ነው ብዬ ነው የማስበው። ምክንያቱም በእንደዚህ አይነት ርካሽ ዋጋ መኪና ስለ በቃ ቸግሮት ነው እዚህ ያው ያው ባንክ ቤት አስይዞ የቤት ካርታ አስይዞ ገንዘብ ተበድሮ ነበረ ከባንክ እንግዲህ አሁን ያ ጊዜ ደረሰ። ያ ብሩ እጁ ላይ የሆነ ቢዝነስ ጀምሮ ነበር ጀምሮ ነበር እና ያ ቢዝነስ አከሰረው፣ ገባ እና የግድ ወይ ቤቱን ወይ መኪናውን መሸጥ አለበት። ስለዚህ ቤት ደግሞ ያው እንዴት ይሸጣል? በዚህ ጊዜ ከባድ ነው። ስለዚህ ያለው አማራጭ ምንድነው? መኪናውን መሸጥ ነበረበት እና መኪናውን በቃ ለመሸጥ ወሰነ። ገባ አሁን። ለዛ ነው ቀኑም ስለደረሰ ነው። ስለዚህ አሁን አንተ እጅ ላይ ያለው ሁለት ሚሊዮን ብር ከሆነ ምንድን ነው ማድረግ የምንችለው?

አሁን በዚህ ጊዜ አሁን እንኳን አገኛ አልችልም፣ ግን የተወሰነ እንትን ከሰጠኝ ጊዜ ከሰጠኝ ፈልግላለሁ። እስከዛ ድረስ አሁን ደግሞ እኔ ለአንተ ጊዜ ከሰጠሁት ደግሞ ምንድን ነው ቀኑም እየደረሰበት ስለሆነ እሱም አሁን ችግር ውስጥ ይገባል። ስለዚህ ማግኘት የምትችል ከሆነ አገኛለሁኝ ብለ እንትን ነገረኝና እንደ ሁኔታው እናደርጋለን። ማግኘት ማትችል ከሆነ ደግሞ ሌላ አማራጭ እንፈልግ። ስለዚህ እሺ፣ ይኸውልህ አንተ ማግኘት ማትችል ከሆነ እንደዚህ እናድርጋ፣ እሺ? ውል እናዘጋጅና ልብሬው እኛ ጋር ይቀመጣል። ልብሬው እኛ ጋር ይቀመጣል። ከዛ አንተ ገንዘቡን ምንድነው፣ ገንዘቡን ከሰጠን በኋላ ልብሬው እኛ ጋር ይሆንና በመኪናው እየሰራ ከዛ ገንዘብ ስታገኝ 500,000 ብር ስታገኝ ውሎችን አዘጋጅተን ያውን ላይ ቀሪ 500,000 ብር እንዳለ እንጽፍና ያንን 500,000 ብር ስትመልስ ሙሉ በሙሉ መኪናው ያንተ ይሆናል። ሊሆንም እንሰጣለን ማለት ነው። ችግር የለውም ከዛ በኋላ ስም አዞር ምናምን ያለውን ነገር ራስህ ትጨርሰዋለህ። አዎ በቃ እንደዛ ይሻላል በጣም ድንገት እንኳን ከኛ ማትገዛ ከሆነ አንድ ነገር ልንገርህ፣ ከሌላ ሰው የምትገዛ ከሆነ ያ ሰው መኪናውን ኬታ መጣው የሚለውን ነገር ማጣራት አለበት። አሁን የሰማኸው ነገር ምናልባት ሰምተህ ከሆነ አላውቅም መንግስት ይሄ ምንጩ ያልታወቀ ሀብት በሚል የወረሰ እንደሆነ ታውቃለህ አይደለ? እና ያ ባለቤት አሁን አንተ መኪና ስትገዛ፣ አሁን ከእኔ አጎት ነው ምትገዛ፣ አጎቴ እንደታደርጎ እንዳመጣው አውቀዋለሁ እኔ አሁን ለምሳሌ ምንጩን አውቀዋለሁ አይደለ? ግን አንተ አሁን ላታውቅ ትችላለህ። ስለዚህ ማጣራት አለብህ። ከሌላ ሰውም ድንገት እንኳን እምትገዛ ከሆነ ያ ሰው አምጥቶ ሊሆን ይችላል ወይ ሰርቆ አምጥቶ ሊሆን ይችላል። ገብቶሃል? እና መንግስት ደግሞ ምንጩን ማወቅ ይፈልጋል። እና የዛኔ መኪናው ሲወረስ አንተም ችግር ውስጥ ትገባለህ። ኬት አመጣ ብትባል ከዚህ ሰው ላይ ገዝቼ ነው። ያ ሰውዬ ኬት ነው? ወንጀል ሰርቶ ሊሆን ይችላል፣ አጭበርብሮ ሊሆን ይችላል ያመጣው። የዛኔ ከአንተ ላይም መኪናው ሊቀማ ይችላል። ጋብቷል? እንደዚህ አይነት ችግር ውስጥ እንዳትገባ ለምሳሌ አሁን እኔ አሁን ልንገር። አንተውን ሳይ ወጣት ነን። ወጣት ደግሞ አሁን በዚህ ጊዜ አይደለም ሁለት ሚሊዮን ብር ሁለት ብር ማግኘት ከባድ የሆነበት ጊዜ ላይ ነው፣ አይደለኛ? ስለዚህ አሁን አንተ አሁን ገንዘቡን ኬት ያመጣ ብለህ ኬት ነው አሁን አመጣው የምትለኝ? ይህን መኪና ገዛ፣ ገንዘቡን ኬት ያመጣ ብለህ ኬት አመጣ? እኔ እንኳን ያው ከቤተሰብ ነው ፋሚሊ ነው ሚገዛልኝ፣ ገንዘቡን ከፋሚሊ ነው ወሰድኩት። ስለዚህ አሁን አንተ ነገ ገንዘቡን ከየት ነው ብትባል ከቤተሰቦች ነው ትላለህ። ቤተሰቦችም ከእዛ ይጣራል። አባትም በጣም ስለአንተ ብዙ ነገር ሰምቻለሁ። ምንድን ነው አባትም በጣም የተከበረ ሰው እንደሆነ ምናምን ብዙ ነገር ሰምቻለሁ እና በጣም ጥሩ ሰዎች እንደሆኑ ከተማ ውስጥም አካባቢው ሊሆን በጣም የሚታወቁና የተከበሩ ሰው ናቸው እና እኔ ከአንተ ይልቅ እንደ ስለ አባት ነው ብዙ ነገር የሰማሁት አንተን በምፈልግ ሰዓት ስለአንተ ሳይሆን ብዙ የሰማሁት ስለምንድን ነው ስለ አባት ነው እንትን አልነበረለህ እና ምንድን ነው ሰው አሁን በዚህ ጊዜ ሰርቆ የሚያመጣ አለ ተዋል። ሰርቆ የሚያመጣ አለ፣ ሰው ገሎ የሚያመጣ አለ፣ ሰው አጭበርብሮ የሚያመጣ አለ። አሁን ላይ ገንዘብ እና ይህን ሀሳብ አልደግፍም። አንተ የመንግሥትን አደግፋለሁ በስማ ይሄ በጣም የምትደገፍ ሐሳብ ነው። የማጭበርበር ሁላችንም ያው እንትን መከላከል ያለብን ነገር ነው። ሰዎች ያጭበረብራሉ፣ ሰውን ግለሰብ ያጭበረብራሉ፣ መንግሥትን ያጭበረብራሉ። ይሄንን ደግሞ ማንኛውም ዜጋ ሊከላከለው የሚገባ ነገር ነው እና እኔ ደግሞ ከቤተሰብ ነው ቤተሰብ እኔ ቤተሰብ ነው የሰጠኝ። ከፋዘር ነው የተቀበልኩት። ፋዘር ነው እንግዲህ ብዙ ጊዜ ጭቅጭቄ ነው። ፋዘር የሰጠኝ ገንዘቡ ያው፣ ከዛ እኔም ደግሞ አሁን ቶሎ ነው፣ በነገራችን ላይ ቶሎ ማግኘት ፈልጋለሁ፣ ቶሎ መኪናውን እ ምናምን መንቀሳቀስ ፈልጋለሁ። ለዛ ነው እና ከቤተሰብ ነው ሰርኩት። እንትኑን ላሳይ መኪናውን የላከለውን አሪፍ የሆነ መኪና ነው ራስ፣ እንትኑን አይተህ ብታወራ ይሻላል። ስለ ስለመኪናው ነው ምነው ምን አይታለም? ችልሽ ታውቃታለህ? ምን የለችው? አንተ መኪና ልሸጥልኝ ነው ለሌላ ነገር? አንተ አንዴ ስልኩን ስልኩን አንተ አንዴ ምንድነው አንተ ለራስህ ባታስብ ለቤተሰቦች አታስብ? ይሄ ቤተሰቦችን ስም አጠብቅም። የትምበር አባቱ በዚህ በከተማ ውስጥ የተከበረ ሰው እንደሆነ አታውቅም አንተ ታውቃለህ። እና ታዲያ ቢያንስ ለራስህ ስም አትጨነቅ ከሆነ ለቤተሰቦች ስም አትጨነቅም? አንተ ምን ፈልገህ ነው መጣሁ? ሁሉ ምን እንደፈለግኩማ ግልጽ ነው። በቃ አሁን ይሄውና፣ አይ አይደለ ስለዚህ፣ እኔም እንድታውቅ ነበር ፎቶውን እዚህ ስልክ ላይ አስቀምጬ ሳሳይ የነበረው። አሁን ሌላ ችግር ሳካንተ ገመው አንተ ምን ፈልገህ ነው ማለት ችግር እሺ፣ ውስጥ የእኔም ሰዎች አሉ። አሁን የማትወጣው ችግር እኮ አንዴ ጠብቀኝ። ይኸውልህ እማይሆን ችግሩ ከመግባት በፊት ቁጭ ብለህ ነገሮችን ብታስብና ብታጠኝ ይሻላል። እሺ ሄሎ፣ ሄሎ። አንዴ አንዴ፣ ወጣ በሉ። ፈለጊ ላይ አንዴ ወጣ በሉ። አያቸው። አዎ እነዚህ ሁሉ ከኔ ጋር ያሉት አሁን ጉዳዩን ወደ ህግ ወስደ ነው እንደምታዩ የህግ ሰዎች አሉ። ጉዳዩን ወደ ህግ ወስዶ ነው የአንተም ስም ጠፍቶ የቤተሰቦችም ስም እንዲጠፋ የማትፈልግ ከሆነ በስነስርዓት ያለውን ነገር ተነጋግረን እንጨርስ። ያ እንዲሁ የማትፈልግ ከሆነ ግን ይኸው ጉዳዩን ቀጥታው ወደ ህግ እንወስደዋለን። የማትወጣው ችግር ውስጥ ነው የምትገባው። ምን የምትለኝ ሸንተውን ያውለ ልጅቷን በብዙ ነገር አስበርብራል እ አሁን ከአንተ ምንም ነገር አትፈልግም። ሁለት መቶ ሽብር ይሄ አስር አስር ሽብር ለአንተ ተደምሮ ወደ ሁለት መቶ ደረሰኝ አለ። እስከ ዛሬ ድረስ ለአንተ የነበረው የውሸት ድግስ አዘጋጅተ የውሸት ድራማ ሰው ላይ ስትሰራ የነበረውን ሁሉ ነገር እናውቃለን። 200 ሺህ ብር ተቀብለ ድግስ አለ ብለ 200 ሺህ ብር ተቀብለ ከጓደኞቼ ጋር ይሄን ብር እንዳጠፋም ሰምተናል። ገብቶሃል አይደለ? አሁን በቃ ይሄ ሁሉ ብር ይቅርተው ችግር የለውም ግን አሁን ሁለት ሚሊዮን ብር ተቀብለታል። ልጅቷ እራሷን ልታጠፋ የተለያዩ አይነት ሙከራዎችን እያደረገች ነው። ጓደኞቼው ናቸው ለኔ ነገሩኝ። እኔ ደግሞ ሚዲያ ላይ የምሰራው ጠዋትም ቀርጬ ሃለሁ። ከዚህ በኋላ ደግሞ ያለኝ አማራጭ ምንድነው? አባትንም የአባትን ፎቶች እኔ ጋ ስላሉ ሚዲያ ላይ መዘረገፍ ነው። ስዘረግፈው ያንተንም የአባትን ስም አንድ ላይ አድርጌ ነው። ስለዚህ በአንተ ምክንያት የአባት ስም የቤተሰቦችን ስም እንዲጠፋ ማትፈልግ ከሆነ ነገሩን ተረጋግተህ አስብና እኔና አንተ እንጨርስ። አያ ሆን የምትል ከሆነ ግን ቀጥታ ነገሩ ወደ ህግ ሄዳል። ስምም ይጠፋል። እኔም ሚዲያ ላይ ወጣዋለሁ። የማይሆን ችግር ውስጥ ትገባለህ። የሰው ገንዘብ የሰው ነው፣ ያንተ አይደለም። ገባ የሰው ነገር መጥፎ ነው የሰው ሀቅ የሰው እንባ መጥፎ ነው እች ልጅ ራሷን አጥፋ እቺ ልጅ ራሷን አጥፍታ ቢሆን በዚህ ገንዘብ ምክንያት ነገ ማትወጣው ችግር ውስጥ ነው የምትገባው ገባ አሁን እዚህ ጋር ምንም ላይመስል ይችላል ይሄ ነገር ግን ላንተ ባይሆን እንኳን ነገ ለልጅ ልጆች ነው የሚተርፈው ችግር ውስጥ መግባት ማትፈልግ ከሆነ ያልኩ ብቻ አድርግ በቃ አሁን በዛ ዛሬ ይሁድ ነው ይሁድ ዛሬ ይሁድ ነው ነገ የሷ አካውንት አለን እሷ ጋር በስልክ አገናኛለሁ ከዛ በኋላ ገንዘቡን ወደ ሷ አካውንት ውስጥ ታስገባለህ። ያ ማይሆን ከሆነ ግን ማውን ችግር ውስጥ ነው የምትገባው። ሀገር ላይ ደምን ባተፍታ የምታመጣውን ገንዘብ አንተ አይ በቃ በቃ አይ በቃ አንተ ምንም ነገር አይወለ ይኸውልህ፣ ማን ችግር ውስጥ ነው የምትገባው። እኔ እጠፋለሁኝ። ማን ይሄ የተለያየ ቦታ ችግር ውስጥ ችግር እኔ ወጣት ነኝ። ነው በኔና አንተ በኩል እንጨርስ እሺ። የት ችግር የለም፣ ደውልልኝ። እኔ በጠዋት መጥቼ ይቀበላለሁ፣ ወደ ባንክ እንሄዳለን። እዚህ ጓደኞች አሉ አለ እጭ ሞተር አለ እሺ አሁንም ስንከታተልን ነበር ከዚህ ቀደም አሁንም እንከታተልን ችግር የለም ስለዚህ ይሄ ሌላ ነገር አስባለሁ በውስጥ የካልክ ምንም ችግር የለበንም ይሄንንም ቀርጸን ይዘነዋል እንለቀዋለን ቤተሰብ እንግዲህ ተመልሰናል። የዛሬ ቪዲዮችን እንግዲህ እንዳያችሁት ይህን ይመስል ነበረ። ቀጣይ እንግዲህ ከልጁ ገንዘቡን አስመልሰን ወደ ልጅቱ አካውንት የምናስገባ ይሆናል። ያንንም እንግዲህ ለማድረግ ልጁን ለእኔ ሰዎች ነግሬያቸው እንዲከታተሉ አድርጌያለሁኝ። መግቢያና መውጫውን በርቀት ሆነው ይከታተሉታል። ቀጣይ እንግዲህ አግኝተነው ገንዘቡን የምንረካከብ ይሆናል። ቀጣይ በቀጣይ ክፍል እስከምንገናኝ ድረስ ፈጣሪ ሰላም ያገናኛል።